አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 18 በዚህች ቀን የሰማዕት ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ጻና ግን ፈርማ በሚባል አገር ለአገረ ገዢ ከጦር ሰራዊት ውስጥ ወታደር ነበር። እርሱም ከደቅሰያ ሰዎች ወገን ነው። ከበግ ጸጉር ልብሶችን ለሚሰራ ለኤስድሮስ ወዳጁ ነው። ሁለቱም ሰርተው ከሚያገኙት ለድኖችና ለችግረኞች ይመጸውታሉ። በአንዲቱ ሌሊትም ከእርሷ ጋር አክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራዕይን አዩ። ከእንቅልፋቸውም በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሂደው ወደ መኮንኑ ደረሱ። ቅዱስ ሕፃናም ትጥቁን ፈትቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በክብር ባለቤት በኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው ይደበድቧቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ አዳናቸው። ከዚህ በኋላ መኮንኑ ወደ እስክንድሪያ ቅዱስ ሕፃናን ላከው። ቅዱስ ኤስድሮስን ግን በዚያው ተወው። ከጥቂት ቀኖችም በኋላ የእስክንድሪያው መኮንን ቅዱስ ሕፃናን ወደ ፈርማ ከተማ መለሰው። ሁለቱ ቅዱሳንም ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተነጋገሩ። ዳግመኛም በቅዱስ ኤስድሮስ አዘቅትን ይቆፍሩለት ዘንድ አዘቅቱም ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እስኪጸልይ ይታገሱት ዘንድ ወታደሮችን ለመናቸው። ወደ ጌታችንም ነፍሱን ይቀበል ዘንድ ለስጋውም ያስብ ዘንድ ጸለየ። ከዚህ በኋላ ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በስጋውም ላይ ምንም ጉዳት አልደረሰም፣ መልኩም አልተለወጠም። የቅዱስ ህጻና እናትም ከሚወደው ጓደኛው ስለመለየቱ ታለቅስለት ነበር። በዚያም ስጋውን ተሸክመው ወሰዱ። የስደቱም ወራት እስኪፈጸም በመልካም ቦታ አኖሩት። ቅዱስ ኤስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ህጻና እናት ብዙ መላእክት የቅዱሳን ኤስድሮስ የቅዱስ ኤስድሮስን ነፍስ ይዘው በታላቅ ክብር ወደ ሰማይ ሲያሳርጎት አየች። እግዚአብሔርም ሁላችንን የክርስቲያን ወገኖች በጸሎት ይማረን፤ ለዘላለሙ አሜን። ሰላም ለኤስድሮስ እምነሴ ተጸምር